ጠብቀ ቃል ሰሞኑን ጠብቆ ማለት ነው። እኔ እዚህ ጋር የምናገረው ነገር ቶፊቅም ሆንክ ሶፊያ አሁን ከዚህ በኋላ ትክክለኛ ኒካህ አድርጋችሁ በቤተሰብ በሐላል እንድትቀጥሉ ነው የምፈልገው። ገብቷችኋል? የሰው ልጅ ካለፈው ስህተት መማር አለበት። ብዙዎቻችሁ ደግሞ ኮሜንት ላይ መሳደብ ጀምሯችኋል። መታረቃቸውን ያልወደዳችሁም በነገራችን ላይ ከታረቁ ሰንበት በት ብለዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዘይነብ እንድሪስ ዩቱብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላሂ። በያላችሁበት የዓለም ክፍል ሰላማችሁ ብዙ ትትርፍ ይበል እያልኩኝ የቶፊቅና የሶፊ ጉዳይ ስለሆነ ብቻ መጣሁኝ። እውነት ለመናገር ሰሞኑን የቶፊቅና የሶፊን የሱፊን መታረቅ ሰምቻለው። አንዳንድ ሰዎችም ቲክቶክ ላይ እየለጠፉ ነበር ታርቀዋል እያሉ ማለት ነው። ያው እኔ ከሚዲያም ላይ እርቅ ያለው ሁለተኛ ነገር ደግሞ ከነሱ ይምጣና ደስታዬን እገልጻለሁ ብዬ ነበረ ችላ ያልኩት፣ ከነሱ በፊት መስራቱን ያልፈለግኩት ማለት ነው። ዛሬ ግን ያው የእርቁ ፕሮግራም አንድ ብሎ ጀምሯል። ቀጣይ ደግሞ የታራቁበት ፓርት በቶፊቅ ቻናል ላይ ይለቀቃል ማለት ነው። በዚህ አጋጣሚ ደስ ብሎኛል። ቶፊቅ እና ሶፊ ነፍስ አልተጠፋፉም ያደረጉት ነገር የለም። ያው ስህተት ተሰራ። ያንን ስህተት ደግሞ የሰው ልጅ ነንና እንሳሳታለን። ሰው ልጅ ስትሆኑ ደግሞ ይቅርታ ማድረግ አለባችሁ። በተለይ ደግሞ ሙስሊም ሆናችሁ ከሶስት ቀን በላይ መኳረፍ የለም። እንደ በፊቱ ባልና ሚስት ወይም ደግሞ ሌላ ነገር ሆነው ባይቀጥሉ በቃ ላላህ ሰላምታ እንኳን እርቅ ማውረዱ አፉ መባባሉ ጥሩ ነው። ግን እኔ እንደሰማሁት ከሆነ ያው ወደ ትዳር ሊገቡ እንደሆነ ምናምን ያኔ በፍቅር ዙሪያ ነው። በህትና ወንድምነት ሳይሆን እርቃቸው ማለት ነው። ይህ ከሆነ ደግሞ አሁንም ድጋሜ ስተት እንዳይሰራ፣ ቶፊቅንም ሶፊያንም የምነግራችሁ ቤተሰብ አሳውቃችሁ፣ ቤተሰብ ጋር በክብር ሽማግሌ ልኮ ኒካህ እንዲታሰርልሽ እንፈልጋለን። ድጋሜ ስተት እንዳትሰሩ። አንድ መሆናችሁ፣ መታረቃችሁ በጣም ነው ደስ ያለኝ፣ እንደኔ ማለት ነው። ምክንያቱም እናንተ የመጀመሪያሽ ነው፣ እሱም የመጀመሪያው ነሽ ስለዚህ ውስጣችሁ ፍቅር ካለ ውስጣችሁ መፈላለግ ካለ ባህላል ስታደርጉት ደግሞ ሁሉም ነገር መንገድ ይይዛል መስመር ይይዛል ማለት ነው። እና ውድ ቤተሰቦቼ እኔ በጣም ነው ደስ ያለኝ፣ ግን ከታዘብኩትም የምነግራችሁ ነገር አንዳንድ ኮሜንት ላይ በቃ እንደዛ አድርጎ ስሟን አጥፍቶት ሰብሯት ሂዶ ዛሬ ስትነሳ ሰው ስትሆን መጣ ምናምን እያሉ በጣም እየተናገሯት ነው። በነገራችን ላይ ሶፊ ሞታ ነው የምትወደው ቶፊቅን እሱም እንደዛው። ማሪናንም የተናገራችኋት ሰዎች አላችሁ። ማሪና እንግዲህ ብዘገይም የቻለችውን አድርጋለች። ማሪናን የምነግርሽ ነገር ያንቺና የቶፊክ ጓደኝነት ኖርማል ጓደኝነት ሊሆን ይችላል፣ አላውቅም። ግን ሴት ልጅ ከወንድ ልጅ ጋር ጓደኛ ልትሆን አትችልም። በተለይ ደግሞ ትዳር ካለው መራቅ አለባት። በቃ በሲንግልነቱ ሰዓት አብረው ሊሆኑ ይችላሉ፣ ጓደኛ ሊሆኑ ይችላሉ። አንድ ባለትዳር ወንድ ግን ሌላ ሴት በመካከሉ ጓደኛ ሆና ልትቀጥላ አትችልም። ይሄ የአንቺ ጓደኝነት እሷን ጥሩ ስሜት ላይሰጣት ስለሚችል፣ እሷን ሊረብሻት ስለሚችል፣ እውነት ለመናገር ይረብሻል እኔ ባሌ ሌላ ሴት ጓደኛ ኖር ማለ እህቴ ናት ጓደኛ ናት ብሎ ከእሷ ጋር ጓደኝነት ብይዝ እኔ ደስ አይለኝም። ያህ ስሜት እሷም ጋር ሊኖር ስለሚችል ከዚህ በኋላ በቃ ርቅ ወርዷል፣ ሰላም ሆኗል። አንቺ ብትርቂ በቃ ጀስት ማለት ትዳር የያዘው ወንድ ጋር እንደዛ ጓደኝነትን ብታዩ ጓደኛ ሆንሽ ማለት ሌላ ግንኙነት አለሽ ማለት ሳይሆን በቃ ያ ነገር ስለማያስደስት ጥሩ ስላልሆነ እሷን ሰላሟን ስለሚነሳት ለተመልካችም ጥሩ ስላልሆነ ከዚህ በኋላ ከሕይወታቸው ብትውጪ እንዳስተያየት ነው እየተናገርኩ ያለሁትና ይሄን የሰራሹ ስራ በጣም ጥሩ ነው። የጓደኝነት ጥግ ነው። በቃ ሰላም ላይ ሰጣት ስለሚችል ከዚህ በኋላ ከህይወታቸው ብትውጪ በጣም ደስ ይለኛል። እንደኔ ማለት ነው። ሶፊዬ ጎበዝ ሁኚ ጠንክሪ፣ ይቅርታ አድርጊለት ያው ከልብሽ ማለት ነው። ያው ከየነው ቪዲዮ ላይ ያው እምቢ እንዳልሽ ነው። ግን እኔ እንደሰማሁት እንደታረቃችሁ ነው። እሱን ደግሞ ወደፊት እናያለን። ቶፊቅ ቻናል ላይ እንደሚለቀቅ እርግጠኛ ነኝ። ያው ስለሰማሁ ማለት ነው በጣም ነው ደስ ያለ። ቶፊቅ በመመለሱ ቶፊቅ ከሚዲያ በመጥፋቱ በጣም ነው የምናደደው። ወላሂ ለምን እንደሆነ አላውቅም። እኔ ከምጠፋው በላይ እሱ ሲጠፋ እኔ ጠፋሁ ብዬ ለራሴ እንትን አለልም። ቶፊቅ ግን በጣም መስራት የሚችል ነው፣ ብዙ ነገር መስራት የሚችል ልጅ ነው። ዛሬ ከሰው ኋላ ሲቀር በጣም ነው የምናደደው። ፋሲካ ቲዩብ እና ቶፊቅ ከሚዲያ ሲጠፉ በጣም ውስጤ እንትን ይላል። ና እንኳን መጣችሁ። በጥሩ በጥሩ ነገር እንደምትመጡ ተስፋ አደርጋለሁ። ሆነም አልሆነም፣ ወጣም ወረደም፣ የእናንተ አንድ መሆን እኔ ያስደስተኛል። በዚህ አጋጣሚ የታዘብኩት ነገር ምን እንደው ታውቃላችሁ? በዩቲዩበሮች መሀል ገብቶ የሆነን ሰው ደግፎ የሆነን ሰው መሳደብ እንደዚህ ዋጋ ያስከፍላል፣ እንደዚህ ያሳፍራል። አሁን ቶፊቅን ስትሰድቡ ሶፊን ስትሰድቡ የነበራችሁ ሰዎች እንግዲህ ምን ሊወጣችሁ ነው? ለማንኛውም እንኳን ደስ ያላችሁ። መጨረሻችሁን አለ ያሳምረው። የእርቁ ቪዲዮ ቶፊቅ ቻናል ላይ ይለቀቃል ብዬ ተስፋ አደርጋለሁ። ያው እዚህ ጋራ ቶፊቅ ሲመጣ ሶፊያ አልታረቅም ምናምን እያለች ነው። ያው መግደርደር መግደርደሩ ባህሌ ነው ብላ ነው መሰል እና ውድ ቤተሰቦቼ ቀጣይ አሪፍ ቪዲዮ እንጠብቃለን። ቶፊቅ እና ሶፊ ከመጦኔም ከችላለው ቪዲዮ ላይክ ብታደርጉ ላይ በጣም ደስ ይለኛል። የሰው ደስታ የሚያስደስታችሁ፣ የሰው መታረቅ የሚያስደስታችሁ ቪዲዮ ላይክ አድርጉ። ሶፊንም አትናገሩ። አትባክሺ ይቅርብሽ፣ ድጋሜ ለመሰበር ነው እንደ ምናምን ረግጦሽ ሂዶ እንደዛ ዋርዶሽ ሚዲያ ላይ ምናምን የምትሉ ኮሜንታተሮች አላችሁ። ፕሊስ ፕሊስ ፕሊስ፣ እሷ ታውቃለች ልቧ ሚላትን እሷ ታውቃለች። የሰው ልጅ ይጋጫል፣ ብዙ ነገር አለ እና መጣላት፣ መታረቅ በእነሱ አልተጀመረም። ነገር አታላክሱ። እኔ በመታረቃቸው በጣም ደስ ብሎኛል። ቀጣይ ደግሞ አሪፍ ቪዲዮ ትጠብቃላችሁ። ቶፊቅን አበረታቱት። ቶፊቅ የሆነ ነገር ሲሰራ ሀዲሱንም ምኑንም ታመጡና ውሸታቸው። ድሮስ መሽ ታረቁ፣ መሽ ተጣሉ፣ ድራማ ጀመሩ ምናምን ሰው ከአመት አመት ሰላሳ አይነት ድራማና ሰላሳ አይነት ውሸት ሲሰሩባችሁ አልኖሩም እንዴ? ቶፊቅ ላይ ሲሆን የሆነ ነገር አላችሁ። በጣም ነው የምትገርሙት። አንዳንድ ሰዎች ታውቲ ስራ በቃ የሚጠየቀውን ጥያቄ የሚጠየቀውን ወንጀል ከሆነ የሚሰራው የሚጠየቀው ራሱ ነው። ታውቲ ስራ ምንድን ነው እንደዚህ የምትሉት? አንዳንድ ሰዎች ሌላ ቦታ ሄዳችሁ ማሻአላት ትላላችሁ፣ ቶፊቅ ጋር ሲሆን አዑዝቢላ ትላላችሁ። ይልቅስ አበረታቱት! እውነት አበረታቱት! ቶፊቅ መስራት የሚችል ልጅ ነው መስራት የሚችል ልጅ ነው። የእናንተ አፍ ነው እንደዚህ ያደረገው። እና ለማንኛውም እኔ ደስ ብሎኛል፣ በጣም ነው ደስ ያለኝ። አውቃለሁ ከሚዲያ እንደጠፋኝ ቻናሌም ወርዷል። ላይክ ብታደርጉልኝ ደስ ይለኛል። መልካም ጊዜ። ባይ ባይ